ብዬ ስክሮል ስክሮል አደርጋለሁ። አይና ላይቭ ልግባል እና አንድ ሰዓት ተኩሉ ለሳ ላይቭ ገባለሁ እስከ ሌሊቱ ሰባት ሰዓት ላይ ላይቭ ቆይና ከሰባት ሰዓት በኋላ ድጋሚ ልረፍል እና ተኛ ና አስራ ሁለት ሰዓት ደግሞ እነሳለሁ። በዚህ መሀል ሴት ሕይወቴ ውስጥ ብትመጣ የቱ ጋር ላካታት ነው? የትኛው አንተ ፕራዮሪታይዝ የምታደርገው ሴት ብትመጣ እሷ ጋር አንድ ላይ መኖርን ነው ወይስ ስራህን ነው ፕራዮሪታይዝ የምታደርገው? አንድ ነገር የምነግርህ ነገር እኔ ሴት ህይወቴ ላይ ከመጣች ይሄ ቲክቶክ ትርፌ ነው ብዬ ነው የማስበው። መደበኛ ስራዬን አልተወውም። ግን ነው የምተወው ላይ ገንዘብ የማትሰራ ከሆነ ምናምን ቤተሰብ ማስተራረብ የማትችል ከሆነ ሴት አብራ የምትቀመጥ ይመስላል? አብራ መቀመጥ እንቷ የምትመጣ ይመስላል? አይመስለኝም። እና ታዲያ ስለዚህ ፕራዮሪቲ መሆን ያለበት ስራ መስራት ነው። አዘጋጅ እሱ ነው ፕራዮሪቲ መሆን ያለበት እንትን ማድረግ ነው ነው ገንዘብ መስራት ነው። እሱን በጣም ልክ ነህ እስማማበታለሁ። ግን ገንዘብ ሰርተህ ገንዘብ የሆነ ደረጃ ላይ ስደርስ፣ እኔ አሁን ለምሳሌ በጣም ተስፋ ያለኝ ሰው ነኝ። አይዛክ አንተም ተስፋ እንዳለ እርግጠኛ ነኝ። እንዴት ልበልህ፣ በጣም ወንዶች ብዙ ተስፋ አለን። ተስፋ የምናደርግበት ቦታ እንደርስም እንጂ ግን ተስፋዬን ጎሎቼን አቺቭ ሳረግ ምትመታ ሴት በአናቷ ትተካል። አልፈልጋል ለአንድ ቀን ለሁለት ቀን ነው አብሬያት ባድር በቃ ኖርማል። በተለምዶ አሁን ስኬታማ ወንዶች ሴቶች ላይ ተጫወቱባቸው የሚባለው እዛ ፐርሰናሊቲ ውስጥ ነው አውቶማቲካሊ የምገባው። ሴት ልጅ የምፈልገው አሁን ስትራግል እያደረኩ ባለሁበት ሰዓት ነው ያ ግን እሺ፣ ሪያሊቲው ግን እንደዛ ነው። እንደዚህ ስትራግል በምታደርግበት ሰዓት አብረን የምትቀመጥ አሉ። በጣም ስለ ቲክቶክ እናውራ። አንተ ስትራግል እንደሚያደርግ ሰው ግን ኦደር ኤሪያ ኦፍ ላይፍ ላይ ያሉ ሰዎች ስትራግል እያደረጉ ሴቶች አብረዋቸው ስቲክ የሚያደርጉ ያስናደር ሪያሊቲ ይኖራሉ። ሴቶች በጣም አስመሳይ ናቸው። አስመሳይ አንድ ሴት ልጅ አሁን በእምነት ከኔ ጋር ስራ ግን ማድረግ ላትፈልግ ትችላለች። ገንዘብ ያለው ሰው ነው የማገባው፣ ገንዘብ ያለው ሰው ነው እንትምለው፣ ገንዘብ ላለው ሰው ጋር ነው የምሆነው። ወንድ ልጅ ካልሰራ በአናቱ ይታከል ምናምን ይሉናል። እዚህ ሚዲያ ላይ ትመጡ ሴቶች፣ በተለይ ይሄ ሞደርን የምንላቸው ሴቶች ግን ዲፕ ዳውን ማለት ነው ሴት ልጅ የምትፈልገው ምን እንደሆነ ታውቃለህ? ሴፍ የሆነ ፕሌስ ነው። አሁን በእምነት በአፏ እንደዛ ልትል ትችላለች፣ ግን እኔና እሷ በስራ አጋጣሚ ልንገናኝ እንችላለን እንላመዳለን እኔ ለሱ ያለኝን አስተሳሰብ ታያለች። ከኔ ጋር ኮምፈርተብል ስትሆን የፈለገ ብር ኢቨን አንዳንድ ሴት እኮ ራሷ ከፍላ ኮ የምታፈቀር ሴት አለች እኮ ቢልህን ምናምን ራሷ እየቻለች ማለት ነው። ምርሴቶችዩ ሳይሆን ሴቶች እንዲል በል ሴቶች በጣም የተሰባሪ ተሰባሪ ነገር ናቸው። የፈለገ አንተ ገንዘብ አይኖርህ ከአንተ ጋር ዋንስ በሆነ አጋጣሚ ተገናኝታ ማሳለፍ ከጀመረች ህይወቷንም ምኗንም ልሰጥ ትችላለች። በአፋ ኮ ገንዘብ ያለው ሰው ምናምን አገባለው ልትል ትችላለች። ባለ ሀብቱ ነው የማገባው ልትል ትችላለች። ግን ዋንስ ከእነሱ ጋር የሚያገናኝህና ክሎዝ እንድትሆን የሚያረግህ ነገር ካለ እስራ ግላ እያረክ ራሱ እንዴ ሲጋራ እየጠጣ ኮ አብረው ሲጋራ የምታጨስኳለች እንዴ ልበል። ሌላ በጣም ትልቅ ደረጃ መረስ አብሯት በጣም ከሚበላሽ ሰው ጋር የምትሆናለች ሴት እንዴ ልበል። ገንዘብ አይወዱም ወይ፣ በአፋቸው እንደዛ አይሉም እያልኩ አደለም ስራ ቦታ፣ እኔ አሁን ስራ ቦታ ብዙ ሰው ተጣብሶ የሚጋባ ሰው አውቃለሁ። ህይወቷን የምትሰጠው የምትወደው አንዳንዴ፣ እንደዚህ አይነት ሴትን ለምንድነው ነው ዲዘርቭ ያደረኩት ሚል ሰው ብዙ ሰው አውቃለሁ። እኔ የምፈልገው እንደዚህ አይነትን ፍቅር ነው ነው። አሁን ዴይ ቱ ዴይ ላይፍ አክቲቪቲ ያለኝ አይደል፣ ስወጣ ከቤት ለስራ እንደሚሄዱ ተቀጣሪ መሆኔን እያወቀች ወር ደግሞ ገንዘብ ለማግኘት እየለፋሁ መሆኑን እያወቀች በሆነ ነገር ህይወት የውስጥ ገብታ የኔም ጥሩነት መልካምነት አይታ ከኔ ጋር ስቲች አርጋ የምትቀጥል ነው እንጂ የምፈልገው። እኔ አሁን 28 ዓመቴ ነው። 38 ዓመቴ ላይ አርባ ዓመቴ ላይ በጣም ሀብታም ከሆንኩኝ በኋላ ጎሎቼ ካሳካው በኋላ ወጣትነቴን ሳክሪፋይስ ካረኩ በኋላ አንድ ተለጣፊ ሴት መጥታ ንብረቴ እንድትበላ አልፈልግም። አንተ ታውቃለህ ዴይ ቱ ዴይ አክቲቪቲ ላይ የሚያጋጥመኝን እኮ ስለምነግር ነው አይዛክ። እኔ አሁን ሴቶችን ዴይታ አረጋለሁ እንዲህ ኢንተርኔት ላይ ምናምን ያሉ ሳይሆን ኢንተርኔት ላይ ያሉትን ኖርማል ላይፌ ላይ የሚያሉትን ሴቶች ዴታ አደርጋለሁ ግን ለማን ነው በጣም አንተ ልብ የሚነካው እና እንትን የምትሰጠው ቦታ የምትሰጠው? ብት ላይ ይሄ የሶሻል ሚዲያ ላይፌን ከኔ ላይፍ ጋር አውጥተው የሚያዩ ሴቶች በጣም ነው የምወደው። በአካል ስመጣ እዛ ጋ ስማለኝ መሆን እንደዚህ አሁን ገና ሳገኛት ምናምን ቪዲዮ ተቀርጸን እንዲፖስተን ምናምን የምትል ሴት ቋቅ ነው የምትለኝ። ግን ገና ስታገኛት ማለት ነው፣ ፊቸር የምታስብ እኔ እኔ በመሆኔ ገብተዋላ፣ እኔ እኔ ሰው በመሆኔ አብራኝ የምትሆን አብራኝ እኔ ያለኝን ፐርሰናሊቲ ፈል ለማድረግ የምትመጣ ለእንደዚህ አይነት ሴት ፕራዮሪቲ ይሰጣለሁ። ገብተዋላ? ግን ሞን እኮ ፌመስ ነህ እኮ እንዲህ ፎቶ እንድነሳ ና፣ በአናትች ተተከይ ነው የምላት። ገብተዋላ? አብረሃት ብትውልም ወደ በኋላ የምትደውልላት አይነት ሴት አይደለች። ለምን ወተር ፎር ላይፍ እንዴት ነሽ? ይሄ ፍምስናው ሲጠፋ አብራ የምትጠፋ እንደሆነች አውቃለሁ። እዛ ጋር የተገኘችው እኔ ፌመስ በመሆን እንጂ እኔ ሞን በመሆን አይደለም የተገኘችው። ገብታላ ስለዚህ ለእንደዚህ አይነት ሴቶች ነው እኔ ቦታ የምሰጠው። በህይወት የራሱ ለምን ብዙ ሴቶች እኔ አውቃለሁ፣ በአካልም ተገናኝቼ ማለት ነው በጣም የሚያምር ሰውነት ኖሯቸው የሚያምር መልክ ኖሯቸው፣ አላማቸው ግን ማታ ገብተን ጌም እንጮታለና ጊፍት አገኛሉዋ። እንዲያገኛለ ወዲያው ነው የሚያስጠሉ። የምር ብቻ በዚህ ነገር ላይ በጣም ዲፍረንት ኦፒኒያን ያለን። ግን እንደ ታላቅ መመክር ስትራግል ስታደርግ ያልነበረች ሴት መጨረሻ ላይ ሰክሰስፉል ስትሆን ከመጣች የአንተ አይደለችም ሰክሰስፉል ስለሆነ ያ ግን ደግሞ እኔ አድራደር ቢ ሰክሰስፉል እና ሲሆን ምትመጣለች። ለምን አሁን ክለብ ስትሄድ እንደምታየው ሳሟን የስድስት ልጆች አባት ሆኖ የአምስት ልጆች አባት ሆኖ ግን ሰክሰስፉል ስለሆነ ወይ ደግሞ ኤክሱ ላይ መጥፎ ነገር አድርጎ ግን ጀስት ሰክሰስፉል ስለሆነ በዙሪያው ማይጠፉ ሴቶች አሉ። መኒ ዋይዝ ስለሆነ ነው። ግን ያ ሰውዬ እርግጠኛ ነኝ ቤቱ ሲገባ ሴቷን ለአንድ ደቂቃ ለሁለት ደቂቃ ነው ይፈልጋል። ከዛ በኋላ ደስተኛ አታርጉ መልሶ የሚያክፋትም አይመስለኝም። ያንን ሰውዬ መሆን አልፈልግም ነው ምለን እስራ ግል የሚያደረግ አባት በሆን ይሻለኛል። የሆነች የምትወደኝ ሚስት ኖራ የምር ነው ምል የሆነ ጃኩዚ ውስጥ ገብታ ማጥባት ምናምን ምናምን አይነት ሴት ሳትሆን የሆነ ባል ውስጥ ጠጉሯን ዘብዘብ ማጥባት ግን በዛ ነገር ደስተኛ ምት ሴት ነው። ማንም ማንም እኮ አይጠላም። እሱ ግን ነገር አንተ አሁን አቮይድ እያረኮነ እንዴትም ልታገኘ አትችልም አይዛክ። አሁን ስትራግል በምታረግ ሰዓት ሴቶች ወደ ህይወት እንዲገቡ ካላረግ መጨረሻ ላይ ልክ ሀብታም ስትሆን ልብህን ብትከፍተውም እንደዚህ አይነት ሰው ነው የሚመጣብህ። ነው ማለት ወይ ገንዘብን ይዘን ሳክሪፋይስ ማን በቃ እሱን ሳክሪፋይስ ባረጅ ይሻለኛል፣ ለኔ ለሚ ቢ ሰክሰስፉል እና ያን ችግር ዲል ባረጅ ይሻለኛል። ወጣት ልጅ ማቃት አይዛክ አው አብረሃት ሆነ ታውቃለህ ነው ታዲያ፣ ያን ፍቅር እያየ አሁን ያን ፍቅር ድጋሚ ለማግኘት አትፈልግም? ስለ ሴቷን አይደለም ያልኩ፣ ያ ስሜትን ፈልጋለሁ ሆነስሊ። ግን ግን ደግሞ በቃ ሁሉም የምትፈልገውን ነገር አታረግም። የሆነ ሳክሪፋይዝ ማድረግ ያለብን ነገር አለ። መሆን የምትፈልገው ለምንድን ነው? ቴንክ ዮተር ፎር ሰክሰስፉል መሆን የምትፈልገው ለምንድን ነው?